ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር ቦርጌሳና በአካባቢው ባደረገው ተጋድሎ አንድ የመቶ አለቃ አዛዥን ጨምሮ በርካታ ዙፋን ጠባቂ ወታደሮች ሲገደሉ ከ17 በላይ የሚሆኑትን ደግሞ በማቁሰል ታላቅ ድልን ተጎናጽፏል። ዛሬ ግንቦት 28 2017 ዓ.ም ማለዳ ጀምሮ እስከ ረፋ ድረስ ባደረገው በሰሜን ወሎ ዞን ሀብሮ ወረዳ ቦርጌሳ ከተማእና በከተማዋ ዙሪያ በሚገኙት ጋቲራ ጊዮርጊስ እና ገንፎ ጨፌ በተባሉ አካባቢዎች በተደረገ ትንቅንቅ። በጸረ አማራው የብልጽግና ቡድን ላይ ከባድ ሰብዓዊና ቁሳዊ ውድመት ሲደርስ የወገን ኃይል ደግሞ ታላቅ ድልን ተጎናጽፏል። በውጊያው በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና በአርበኛ ሰለሞን አሊ በሚመራው ልጅያ ሱኮር ውስጥ የእጁ ክፍለ ጦር ራሳሊና ራምቦ ክፍለ ጦር ስር የሚገኙ ሻለቆች በጥምረት ተሳትፈዋል። በዚህ አውደውጊያ ከወደ ጠላት ኃይል አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሲገደሉ ከ17 በላይ የሚሆኑት ደግሞ መቁሰላቸውን ለማረጋገጥ ችለናል። በተጨማሪም በርካታ ቁጥር ያለው ክላሽንኮቭ መሳሪያዎችንና የቡድን እንዲሁም የነፍስ ወከፍ መሳሪያ ተተኳሽ በእጃችን ገብቷል ሲሉ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅያ ስኮር ህዝብ ግንኙነት መረጃውን አድርሰውናል። አንድነቱ ለአማራ ህዝብ ትግል እስከ ጠቀመ ድረስ ከሰይጣን ጋርም አብረን ቢሆን እንሰራለን። እኛ የሜጀር ጄኔራል ውባንታ ባታ የትግል ልጆች፣ የሳሙኤል ባለድል ልከኛ ወንድሞች፣ ስሙ የሚያታግለው አርበኛ ባየቀናው የትግል ፍሬዎች፣ የማንደፍሮ ተሰማን ትግል ተግባሪዎች፣ የኢንጂነር በየነ ለማ ወንድሞች፣ የአስመሮ ፍቃዴ ፍቃደኞች፣ ያራገው እንዳለው ትንፋሾች፣ የጄኔራል ሀብቴ ወልዴ ወንድሞች፣ የአርበኛ አስቻለው ደሴ ደሞች፣ የብርጋዴል ጄኔራል አሳምነው ጽጌ ትንቢትን ከልብ አድማጮች፣ የዘመነ ካሴ ዘመነኛ ትውልዶች፣ የዝናቡ ልንገረው ትግልን ተግባሪዎች፣ የኢንጂነር ደሳሌ ሲያስብ ሸዋን ዓላማ ተግባሪዎች፣ የቢራራ ደሴን የቅንነት ተምሳሌትና ትግል ጠባቂነትን ወሳጆች፣ የአርበኛ አሰግድ መኮንን አማሮች፣ የአይምሬው ምሬው ዳጆ ትግል አስቀጣዮች፣ የአበበ ፈንታውን መንገደኞችና የዘመናችን ቴዎድሮሳዊነትን ተንፋሹ ናሁሰና ያንዳርጌ የትግል ቀንዲሎች በየትኛውም ለአማራ ሕዝብ የሚጠቅምን ምክር ወሳጆች ብቻ ሳንሆን ለአንድነታችን እስከ ጠቀመን ድረስ ከሰይጣን ጋርም ቢሆን አብረን የምንሰራው አማሮች ነን። እኛ ፈለገ ውባንታ ባታዎች አንድነትን በእጅጉ እንፈልጋለን። አባታችን ውባንታ ባታም በተግባር ያስተማረን ለአንድነት ዋጋ መክፈልን ነው። ውቤ ትናንት ስለ ጎንደር አማራ አንድነት ብቻ ሳይሆን ለአማራዊ አንድነት አበክሮ የሰራ የአባቱ የፕሮፌሰር ዐሥራት ወልደ ኢየሱስ ልጅ ያስቻለው ደሴ ቁጥር አንድ ወንድም ነበር። በአማራ ምድር ያሉ አማራዊ የፋኖ መዋቅሮች። ከታች ከጓድስ ከዝና ማዕከላዊ የአማራ አደረጃጀት መሰረታዊ ጽንሰ ሐሳቡንና ባለቤቱ አባታችን ውባንታባተ ነበር። ስለዚህ እኛም የአባታችንን ግብር ወራሾች እንጂ ከህልሙ ተቃራኒ የማንቆም የነጻነት ተፋላሚዎች ነን። እኛ ፈለገ ውባንታባታዎች የተቀደሰውን የውባንተ ህልም በትክክል ለማሳካት የምንታትር የወገኖቻችን አማሮች ሁሉ ኩራቶች ለጠላቶቻችን ደግሞ ሰይፍ የምንሆን የአማራ ትውልዶች ነን። አባታችን ብርጋዴል ጄኔራል አሳምነው ጽጌ እንዳለው የማስመሰል ሽምግልናን በእጅጉ የምንጸየፍና አቡነ ጴጥሮሳዊነትን ብቻ አሜን ብለን የምንቀበል ጊዮናዊ የአማራ ትውልዶች ነን። በዚህ ሰዓት በአማራ ምድር አማራ ፋኖ ብሔራዊ ኃይል ተቋም ተመስርቷል። የዚህ ተቋም መመስረትና አማራዊ አንድነት መምጣቱ ጭምብል አጥላቂዎቹ የእስክንድር ነጋ የግል ድርጅት የሆነው አፋሕድ ባሸዋ ላይ እንደተሰራ ቤት ከመሠረቱ ተነዷል፣ ፍርስርሱም ወጥቷል። እኛ ባለንበት መዳረሻም አራቱ የአፋሕድ ተወካይ ነን ባዮች ጎንደር ላይ ምሽግ ሰርተው ነበር። ለአብይ አህመድ ሚካናይዝድ ጦር ያልተንበረከኩት አናብስቶች ፈለገ ውባንታውያን የእስክንድር ምሽግ አፈራርሰውታል። ታዲያ ማስመሰልን የተካነው ነው፣ የባዴን ብልጽግና ወለዱ አፋሕድ ሁሉ በሽምግልና ሰበብ እንደ ጎንደር አንድ ነሆን ሲል እየጠየቀ ነው። ልብ በል ወገን ሜጀር ጀነራል ውባን ታባተም ሆነ እኛ ራሳችን ስለ ጎንደር አንድ መሆን አንድ ሺህ አንድ ጊዜ ጠይቀናቸዋል። ነገር ግን ምላሻቸውና ግብራቸው መላው አማራ የሚያውቀው እውነታ ነውና እኔ ከመዘርዘር ልታቀብ። እነኚህ በጎንደር ምድር የበቀሉ የአማራ አረሞች አንድ ነሆን ሲሉ በሽምግልና መጠየቃቸው የቀራቸውን የአንድነት ደንቃራ ግብር ለማስቀጠል እንዲመቻቸው መሆኑ ግልጽ ነው። እኛ ውቢያውያን የአባቶቻችንን የሽምግልና ሥርዓት እንቀበላለን እንጠብቀዋለንም። ነገር ግን የትንቢት ተናጋሪው ጄኔራላችን ንግግር በየናኖ ሰከንዱ እንደምንተነፍስ ግብራችን አፏ አውጥቶ ይናገራል። ሽምግልናን አንገፋም፣ እርቅንም እንቀበላለን። ነገር ግን በምን አግባብ ነው አንዱ የምንሆነው ስንል አበክረን እንጠይቃለን። አሁን ላይ የውባንታ ባተ ልጆች አንድ እንሆን ብለው ሽምግልናን የሚጠይቁ ሁሉ የውባንታ ባተ ልጆችና ለምን ብለው የሚጠይቁ ልከኛ ጎንደሬዎችን በተከታዩ ልክ አልባ ምልከታቸው የሚከሱን ተንከሲስ ፍጡራን ናቸው። ክሳቸውም ስድባቸውም የዘመነ ፈረሶች፣ ከህወሓት ጋር የሚሰሩ ወልቃየትና ራያን ይሸጡ የዘመነ ጋሪዎች፣ የዘመነ መራጮች፣ የጎጃም ተወካዮችና የጎንደር ጠላቶች ናቸው ይሉናል። የሚገርመውና የሚያስቀው ውቢያውያንን የሚከሱ ወገኖች በመጀመሪያ ደረጃ የትህነግ ህወሀት ኮርቻ ባዴን ብልጽግና የእንግዴ ልጆች መሆናቸው ህይወት ያለውም ሆነ ግዑዝ ሁሉ የሚያውቀው መራራ እውነት ነው። የብልጽግናው ቀንዲል የእርጋሲሳይ ውልር ናቸው። የሚያሸማቅቀውና ጎንደሬነትን የሚያሳፍረው የባዴን ብልጽግና ፋኖ መፍጠራቸው ነው። ተመልከት። ጸዳሉን ኢያት ቆሪጥን አድምጠው እያሱንና ጌታን አሁናዊ ሽምግልና ጥያቄ ብአዴን ብልጽግናዎች የሜጀር ጀነራል ውባንታ ዋተን ገጽታ አጥፊዎች ናቸው። ስብዕና ገዳዮችም ጭምር ናቸው። ውባንታ ዋተ እኔ የግንባር የግል ወታደር አይደለሁም እያለ ከተሰዋ በኋላ እነሱ ግን በግድ የግንባር አካል ያደርጉት የተጋጋጡ ጎጠኛ ጸረ ሰው ደናቁርት ናቸው። ኮሚሽነር አበበ መልኬ ኮማንደር ሀብታሙ ሐሰተኛ ፕሮፌሰር ኢያሱ አባተ ወይም አቶ ሲሳይ ውበት፣ አቶ ተስፋሆን ወይም ረዳት ፕሮፌሰር ጌታ አስራደና አቶ እስክንድር ናቸው። እነኚህ ሽምግልና ጠያቂ አካላት ያልቋጩትንና የባዴን ብልጽግና የቤት ስራ ለመከወን የመጡ መልእክተ ባዴን ብልጽግና አረሞች ናቸው። በህዝብ ላይ ጥላቻን የሚዘሩ ታሪካዊው የቡና ክፍለ ጦርን ለማፈራረስ የሚያልሙ ቅዠታሞች የሜጀር ጀነራል ውባንታ አባተ ተወሯሪ ክፍለ ጦር ለማፈራረስ የሚደክሙ የውባንታ አንደኛ ኮርን ለማፈራረስ የሚቃዡ ጎንደርን ከመላው አማራ ጋር ለማፈራረስ የሚደክሙ የክልል ሐሳብ ባለቤቶች ናቸው ርካሽ ተወዳጅነትን ለማግኘትም ጋይንተን ከእስቴ ስማዳን ከእስቴ ጋይንትን ከደብረታቦር ጎንደርን ከጎጃም አማሮች ጋር ግጭት ለመፍጠር 24 ሰዓት ሰባቱንም ቀናቶች ሙሉ የሚደክሙ ናቸው አርበኛችንና ታጋያችን ተመስገን ጓዴን በብር ገዝተው ያስገደሉ የምድራችን ደናቆርት ናቸው። በነጻነት ተፋላሚው አርበኛ ተመስገን ጓዴ ደም የቀለደ አካል ስምምነት መጠየቁ ለኛ ውባንታዊያን ቀልድም ፌዝም ነው። እኛ ፈለገው ባንታ ባቶች መርህን መሠረት ባደረገ አሰራርን በጠበቀ ተጠያቂነትና ጠያቂነት በሰፈነበት መንገድ አማራነትን መሰረት ያደረገና ምርቱን ከግርዱ በለየ ሁኔታ ከጌታ እያሱ ኮሚሽነር አበበ መልኬ ኮማንደር ሀብታሙና እስክንደር ነጋ ውጪ ያለውን ፋኖ ሁሉ በልከኛ አግባብ እንቀበላለን። ስንቀበልም ፋፍዴን የተባለውን የእንግዴ ልጅ ሳቤ ወደ ኤርታሌ ጥለው ዶላር እዛቸውን አፋር ልክ አልባ ስብስብ እንደነበር በማስረጃ አሳይተው አፋህዳውያን ግብራቸው በአዴናዊነት እንደሆነ ገልጠውና በጥቅሉ ፀረአማራዊ እንቅስቃሴያቸው ልክ አለመሆኑን ገልጠው ወደ አማራዊ ቤታቸው አማራ ፋኖ ብሔራዊ ኃይል መቀላቀል ይችላሉ ተብሏል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።